ነሆ ባጫ ተነሳ ተጣለም። ይህን ሰው ቀደም ሲል በተለያዩ አጋጣሚዎች ደጋግም ያንስቸዋለሁ። የሚቀጥሉትን ገጾች ግን ለእሱ መድበን በሙሉ ቀልባችን ዘክረው። በአንድ ወቅት ባጫ ደበል የተባለ አንድ ሰው ነበር። እጅግ የተለያዩ ስርዓቶችን በተለያየ ጊዜ ለማገልገል የተፈጠረ ይመስላል። መለያውና ዝናው ከዚህ ጋር የተያያዘ ነው። ቀድሞ ስሙ አትንኩት ደበሌ ነው። የቡራዩ ልጅ ባጫ የሚለውን ስም የቀየረለት አንድ የኡሁዴ ታጋይ መሆኑን አባዱላ ገመዳ በቴሌቪዥን ተናግሯል። የስሙ ለውጥ ምንም ልዩ ምክንያት አልነበረው። አትንኩት ወደ ባጫ የተቀየረው ወተታም በጫብጮ ነው። ዝርዝሩን ከአባዱላ አፍ እንስማው። ጀነራል ባጫ ባጫ የተባለበት ሌላ ምክንያት አለው። በትግሉ ወቅት በጣም ይታመም ነበር አንድ ቀን በጣም ታሞ ሞቷል ከተባለ በኋላ ዳነ። መዳንና መንቀሳቀስ ሲጀምር ወተት ይበጠብጥልን ነበር። አንዳንድ ብርጭቆ መጠጣት ሲገባን ብዙ ውሃ ጨምሮበት ሶስት ሶስት አጠጣን። አንድ የተሰዋ የአዳማ ተወላጅ የሆነ ታጋይ አንበጫበጅ ከዋሉ ከዚያም ባጫ ተባለ። እነሆ ወተት በማቅጠኑ ምክንያት አትንኩት ባጫ ሆነ። አትንኩት በሚለው ስም በስክስተኝነትና በዘፋኝነት እንዲሁም በመጠነኛ ውትድርና ሙያ ያገለገለውን የደርግን ስርዓትም ባጫ ሆኖ ሊታገለው ተገደደ። በምርኮ ከተያዘ በኋላ ያገለገለውን ስርዓት ተገልብጦ ሊወጋው ተነስ ወጋው። በ1983 ዓ ም ላይ ኢህአዲግ ለሥልጣን ሲበቃ ለሌላ አካል አገልጋይ ሊሆን የመንግሥት አካል ሆነ። እነ ጀነራል ጻድቃን ገብረ ትንሳኤ የሚመሩት የነበረውን ሰራዊትም በጀነራል መኮንንነት ተኮፈሰበት የእናት ወድ ዥንጉርጉር ነው። እንደነ መርዕድ ንጉሴ፣ እንደነ ጃገማ ኬሎ፣ እንደነ ረጋሳ ጂማ፣ እንደነ ጎበና ዳጬ፣ እንደነ ታደሰ ብሩ ያሉ የጦር መሪዎችን ማፍራት የሚሆንለት የኦሮሞ ማኅፀን ባጫ የተባለ ጄኔራልንም ወለደ። ያገለገለውን ሥርዓት ወግቶ ሥልጣን ያገኘው ባጫ በውትድርናው ላይ የሚነገር ገድል እንደሌሉ ብዙዎች ይናገሩለታል። እሱም ቢሆን ባለገደልና ባለተአምራት ነኝ ብሎ አያውቅም። ይሁን እንጂ ሜጀር ጀነራል ሆኖ የኢፌድሪን ሰራዊት በምስራቅ በኩል ሲያዝ ኖረ። በእርግጥ ባጫ ስልጣኑን ተጠቅሞ ምስራቅ እዝን ያዘው እንደነበር የሚያውቀው የጀጎል አድባር ነው። የሆነ ሆኖ ወታደር ያደረገውን የደርግ መንግሥት ወቅቶ የጦር አዛዥ ከሆነና በትከሻው ላይ ማዕረግ ደርድረው ሌተና ጀነራል ከደረሰ በኋላ ለዚህ ማዕረግ ያበቁትን እነ ጻድቃንን ለመውጋት ደግሞ አለቃ ቀየሩ ብቅ አለ። በሚሊየሙ መባጃ እነ ጀነራል ሳሙራያን ውስጥ ባጫን በጡረታ አሰናብተውት ነበር። ባጫ እኔን የመሰለ ጀነራል መኮንን በግፍ ተባረርኩ ለማለት ባይደፍርም ጥቅምት 2013 ዓ.ም ምረት በነይ ቲቪ በኩል በተሰራ ዜና ግን አላግባብ መባረሩን አዘግቧል። ባጫ ስርዓትና ሚስት መቀያየር ይችልበታል። የሚስቶቹን ጉዳይ ንዝለለውና ስርዓቶቹ ላይ እናተኩር። ባጫ አትንኩት ሆኖ ደርግን አትንኩት ብሎ ወታደራዊ ስርዓቱን አገልግሏል። ባጫ ሆኖ ለኢህአዲግ ታዟል። እንደገና በብልጽግና ዘመንም መጣ። ስሙን ግን አልቀየረም። ስሪቱ አለቃውን ለማገልገል ነውና አሁንም በዚያው ምግባሩ ተከሰተ። አብይ አህመድ የተሰኘው የኢትዮጵያ ጠቅላይ ሚኒስትር በትረ ሥልጣን ከጨበጠ በኋላ በሥረ መኮንን የነበራቸውን ሌተናንት ጀነራል አበባውንና ባጫን መወደሰ አብይ እንዲያቀርቡ ወደ ፋና ቴሌቪዥን ላካቸው። ጊዜው የትግራይን ጦርነት ለመጀመር እየተሰናዳ የነበረበት ጊዜ ነው። ቀኑ ሐምሌ 4 2012 ዓ ም ነበር። ይህን ሰሞን የትግራይ ክልልና የፌዴራሉ መንግሥት መካረራቸው ያየለበት ነበር። ጠቅላይ ሚኒስትሩ የትግራይ ክልል የጨረባውን ምርጫ ካካሄደ እናቶችን የሚያስለቅስ ወጣቶችን የሚያስጨርስ ቤቶችን የሚያፈራረስ እርምጃ ለመውሰድ ተዘጋጅቻለሁ ያለበት ነው። ዛዲግ አብርሃ የተባለ ህወሀት ብልጽግና ሰውም በኢቲቪ ቀርቦ ህወሀቶች እነሱ ይዘውት ከነበረው መድፍና ጀት የላቀ የአሁኑ መንግሥት ታጥቋል፣ ምርጫውን ካካሄዱት ይህንን ተጠቅመን እርምጃ እንወስዳለን ሲል የሚዘስበት ወቅት ነበር። እነ ጀነራል ባጫ በፋና ቴሌቪዥን ብቅ ያሉትም በዚሁ ሰሞን ነው። ሁለቱም መኮንኖች የእዝ አመራር ደርሰው ያገለገሉትን የቀድሞ ሠራዊታቸውንና ተቋማቸውን እያራከሱ አብይንና እነሱ የለውጥ ኃይል የሚሉትን አገዛዝ ደግሞ እያወደሱ በተከታታይ ቀናት በቴሌቪዥን ታዩ። ነገሩ ግልጽ ነበር። ጠቅላይ ሚኒስትሩ ለጠላቶቹ የወደፊቱን ጦርነት የሚመሩትን ጄኔራሎች እያስተዋወቀ ነበር። የተጠበቀው ሆነ። ጦርነቱ ጥቅምት 24 2013 ዓ ም ፈነዳ። ጥቅምት 25 ባጫና አበባው በድረስ ሊን ተጠርተው ከዓመታት በኋላ ሰራዊቱን እንደገና ተቀላቀሉ። ከአብዮታዊ መለስ ዜናዊ ጦር ጠቅላይ አዛዥነት ወንጌላዊ ነኝ ወደሚለው አብይ አህመድ የእዝ ትከሻቸውን ሲያዛውሩ አልተደነቃቀፉ። ባጫ የጨረሰው ትምህርት ያዘለቀው ትዳርና የፈጸመው ጀብዱ ስለመኖሩ የሚታወቅ ነገር አልነበር። የሱ የህይወት ተልእኮ በየዘመኑ የሚፈጠሩ ስርዓቶችን አቅሙ በፈቀደለስ ልክ ማገልገል ነው። ከዚያም ኮንትሮባንድ መነገድ፣ የጫት ኮንትሮባንድ፣ የኮምፒውተር ዕቃዎች ኮንትሮባንድ የእንጀራ ኮንትሮባንድ፣ የጥሬ ስጋ ኮንትሮባንድ እየነገደ ወደ ዱባይ ያሻገርና ከዚያም ያመጣ ነበር። ደግሞም በአማራዋ ሚስቱ ስም የሀበሻ ቢራ ባለ አክሲዮን ነው። አዲስ አበባ የሚገኘው ህንፃውንም ለዚሁ ቢራ ፋብሪካ ማከፋፈያነት አከራይቷል። እንዲያም ሆኖ ለሱ ከህንፃዎቹ ሁሉ የጫት ዘርፍ ይበልጥበታል። ባጫ ከጫት ጋር ያለው ፍቅር በንግድ ብቻ የሚገለጽ አይደለም፣ ይሉታሉ ወዳጆቹ። እንደ ቁርጥ ነው ጫት የሚበላው ባጫጫት የሚበላው በማር ነው። ደግሞም በትግራይ ማር ከውቅሩ በሚያስመጣው ማር ከመረቀነ በኋላ ማማት የሚቀናው ሻዕቢያን ነበር። እሱ የደርግ ወታደር ሆኖ በኤርትራ ምድር በዘመተ ጊዜ የማረከው ሻዕቢያ ነበር። በወቅቱም ድንጋይ እስከ ማስፈለጥ የደረሰ ግፍ ፈጽሞበታል። እሱም ይህንን ክዱ አያውቅም። በመረቀንና በሰከረ ቁጥር በብስጭት የሚያወራው ታሪኩ ነው። እኔ ጻድቃንን አደንቀዋለሁ ከልብ ወታደር ነው ተቋም መስራትና ሰራዊት ማደራጀት ያውቃል። እሱ ላይ የምበሳጨው ግን በአንድ ነገር ብቻ ነው። ያን ሁሉ ግፍ የፈጸመብኝን ሻዕቢያን እንዳልዋጋ በወረረን ወቅት እኔን ሐረር እንድቀመጥ አደረግኝ ሲልም ተደምጧል። እኔ አሁን ጡረታ ላይ ነኝ። ሻዕቢያ ኢትዮጵያን ቢወር ወይም አንዳች ትንኮሳ ቢያደርግ ግን ተራ ወታደር ሆኜ ዘምታለሁ ሲል የተናገረውን ያዳመጡ የምርጫ ባልደረቦቹ ግን በኤርትራ ጀነራሎች እየተመራ አደንቋሉ የሚለውን ጻድቃንንና ከሻዕቢያ ጉሮሮ አላቀው ለጀነራል መኮንንነት ያበቁትን የትግራይ ታጋዮችን ሊወጋ ሲዘምት መገረማቸው አልቀረም። ባጫ በአብይ ወደ ሥልጣን መምጣት ዋዜማ ለሁለቱም ወገኖች ሰላይ ሆኖ እስከ መሥራት ደርሶ ነበር እና አብይ መከላከያ አካባቢ ያሉ የትግራይ ተወላጆችን እንዲሰልል አሰማርተውት ነበር። ለእነሱ ደግሞ የእነ አብይን ዕቅድና ውሎና አዳር ያቀብል ነበር። በመጨረሻም እንደ ልማዶ ከአሸናፊ ወገን ተሰለፈ። ይህንን ጽሁፍ በምጽፍበት ምሽት ላይ ባጫ ደበሌ የሙሉ ጀኔራልነት ማዕረግ ከተሰጠው ከ17 ቀናት በኋላ አምባሳደር ሆኖ ተሾመ የሚል ዜና የመገናኛ አውታሮችን ሞገድ እያወደው ነው። የባጫ እድገት ሹመትና ሽረት ሁሉ የሚፈጠነ ነው። አቶ መለስና ጀኔራል ጻድቃን በሰጡ ሌተና ጀኔራልነት አንድ ዓመት ከ64 ቀናት አብያ መድን አገለገለ ለዚህ አበርክቶ ጠቅላይ ሚኒስትሩ የሙሉ ጀነራልነት ማዕረግ አበረከተለት ጥር 2014 በተሰጠው በዚህ የጀነራልነት ማዕረግ ግን ከ17 ቀናት በላይ በሰራዊቱ ውስጥ አልቀጠለም ተጠቅመህ ጣል መጠህ ትፋ በሚለው የአብይ አህመድ ህግ መሠረት ባጫም ተጣለ ጥር 2014 2014ዓም ም ጀነራል ነህ የተባለው ባጫ ጥር 18 አምባሳደር ሆነ። ባጫ አውደውጊያውን በተሳካ ሁኔታ እንዳልመራ ከአብይ በላይ የሚያውቅ የለም። የደሴ ክራሙቱን፣ የራያ ግንባር ውሎውን ወዘተ በደንብ ያውቃል። ዓይኑን በጨው አጥቦ ግን ጄኔራል ብሎ ትከሻውን በኮከብ ድርድር ሞላለት። እዚህ ላይ በወርሃ ህዳር 2013 ዓ ም የሆነውን መግለጽ ያስፈልጋል። አብይ አህመድ በትግራይ የከፈተውን ጦርነት ለማካሄድ በራያ ግንባር በኩል ሌተና ጀነራል ዮሐንስ ገብረ መስቀል ጆን መንጋግ የተባለው የህወሓት ታጋይ መደበ። ግን ድላልቀን ነው ድንኩል የተባለው የትግራይ ጀነራል እፍኝ የማይሙሉ ልጆችን ይዞ የቀድሞ ጓዱ ይመራው የነበረውን የፌዴራል መንግስት ሰራዊት እንደ ቄጠማ ይነሰንሰው ገባ። አብይ አህመድ በራያ ግንባር የገጠመውን ውድቀት በጀነራል ዮሐንስ ትግራዋይነት አሳበበ። ለቀድሞ ወዳጆችህን ለማድላት አሻጥር ሠርተሃል በማለት ጆን መንጋግን ወደ መሃል አገር መለሰው። የራያ ግንባርም ለባጫ ተሰጠው። ነገር ግን ባጫ ያመጣው ተጨባጭ ለውጥ አልነበረ። የእሱ ሰራዊት በግራ ካሱ ተራሮች ስር የአሞራሲ ሳይሆኑና እሱም ከራያ ምድር ፈቀቅ ሳይል ከኤርትራ የተነሳው የሻዕቢያና የብልጽግና ጥምር ጦር ሽረ እንዳስላሴ ደረሰ። ባጫ ግራ ሲገባው የአገሪቱ ሚዲያዎች ወደ አካባቢው ጠራና መግለጫ ሰጠ። የዓለም ተራሮች በሙሉ እዚህ ያሉ ይመስላሉ። ውጊያው ከተራሮችም ጋር ነው። ተራሮቹን ቀድሞ የያዘ የውጊያው የበላይነትን ይይዛል በማለት ሽንፈቱን አመነ። ለሽንፈቱም የእሱን ችሎታ ማነስ ሳይሆን ተፈጥሮን ተጠያቂ አደረገ። ከዚያ ጊዜ ወዲህ ባጫ ውሎውን ከጦር ሜዳ ወደ ሚዲያ ሜዳ አዞረ። ባጫ ዋና ሥራው የወታደር ምልምልና ሥልጠናን መከታተል ቢሆንም በኢሳትም በኢቢሲም በፋናም በዋልታም እየመጣ መዋሸትና መዛት መፎከርና መሸለል የእለት ስራው ሆነ። ከሁሉም ግንባሮች ግን የትግራይ ሰራዊት የማረከውን የመከላከያ ሰራዊት ክዶ የኃይሌ ገብረ ስላሴ የታላቁ ሩጫ ሰዎች ፎቶሾፕ ሰርተው እንጂ ይህንን ያህል ሰራዊት እኛም የለንም ብሎ የዋሻውን የሚበልጥ ያለ አይመስለኝም። በእርግጥ ይህ ውሸት ብቻ አልነበረም፣ ክህደትም ነው። ባጫ ምርኮኝነትን ያውቀዋል። መማረክ ከጦር ሜዳ አጋጣሚዎች አንዱ ቢሆንም ትርጉሙ ግን አበሳጭ ነው፣ በጠላት ዘንድ መውደቅ ነው። ይህንን የመሰለ ወታደራዊ ክስተትን ነው ባጫ ወደ ሌላ የህይወት አቅጣጫ የወሰደው። በእርግጥም ምርኮኝነት ለባጫ ከሰማይ እንደወረደ መና ነው። ከእስክስተኝነት ወደ ሌተና ጀነራልነት የቀየረው ምርኮኝነት ነው። ከተራ ከበሮ መቺነት አንስቶ ሲራራ ነጋዴነትን ያጎናጸፈው መማረክ ነው። ቢሆንም ጊዜው ተቀይሯልና በሰኔ 2013 ዓመተ ምህረት የተማረኩ የመከላከያ ሰራዊት አባላትን የባጫ ጣፈንታ ይገጥማቸዋል ተብሎ አይጠበቅም። ለዚህ ነው ባጫ ክዷቸዋል ማለት የፎቶሾፕ ትርጓሜን አለማወቅ አንድ ነገር ነው። ነገር ግን መሃል መቀለ ላይ ሲተለተለ የታየን ሰራዊት ፎቶሾፕ ነው ብሎ መካድ ለምርኮኞቹ የቁሞት ነው። ለነገሩ ባጫ ደበሌ መዋሸት ብርቁ አይደለም። ጌታቸው ረዳ ኢትዮጵያን እስከ ሲኦል ወርጄ አጠፋታለሁ ብሏል የሚለውን ፕሮፓጋንዳ ለመጀመሪያ ጊዜ የፈጠረው ባጫ ነው። ጌታቸው ይህንን የትና መቼ ተናገረው ብሎ የሚጠይቅ በሌለበት በዚያ የእብደት ዘመን ባጫን የሚያምኑ ብዙ መንጋዎች አገሩን ሞልተውት ነበር። እንዲህ ያለውን ዝነኛ ንግግር ፈረንጆቹ ኢንፌመስ ይሉታል። ይህም ማለት ተገቢ ባልሆነ መንገድ ታዋቂ ለመሆን መብቃት ነው። ባጫ ይህንን ዝነኛ ንግግር ከተናገረ ከወራት በኋላ ባጫ ሙሉ ጄኔራል ሆነ። ያስጨረሰውን ሰራዊት ብዛት፣ ያወደመውን የሀገር ሀብት መጠን የታዘቡ ሰዎች ግን በሀገሪቱ ህግ ቢኖር ባጫ መታሰር እንጂ የማዕረግ እድገት አይገባውም ነበር ሲሉ ተክዘዋል። ሆኖም የትጋዚ ባጫን ጀነራል ከመሆን አላገደው፣ አምባሳደር ከመሆንም አላስቀረው። ባጫ እንዲህ ያለ ነው። ከአስር አለቃ ተነስቶ ሜጀር ጀነራል ይሆናል። ባልዋለበት ውጊያ የሌተና ጀነራልነት ማዕረግ ይደረብለታል። ሰራዊት አስጨርሶ ሙሉ ጄኔራል ይሆናል። ይህንን አጣጥሞ ሳይጨርስ እስኪ አረፍበል ተብሎ አምባሳደር ይደረጋል። ባጫ ከትግራይ ጦርነት ዋዜማና ከአብይ መምጣት ማግስት ባለው ሁለት ዓመት ዋና ሥራው ድለላ ነበር። የድለለው ዐይነት ደግሞ ባለሀብቶችን ከባለሥልጣናት ጋር ማገናኘት ነው። ለዚህም ዳጎስ ያለ ጉርሻ ይቀበል ነበር። በተለይ ጠቅላይ ሚኒስትሩን በማገናኘት በኩል ለፈጸመው ድለላ ባለሀብቶች ኪሱን ቀልበውለታል። እዚህ ላይ ቴዎድሮስ ሽፈራውን መጥቀስ ያስፈልጋል። ባጫና ቴዎድሮስ ሽርክ ናቸው። በሐዋሳ ለልማት ብሎ የወሰደው መሬት በፍጥነት ወደ ሥራ ባለማስገባቱ የአቶ ኃይለ ማርያም ደሳሌ መንግሥት ነጥቆት ነበር። በብልጽግናው ዘመን ይህንን መሬቱን መልሶ እንዲያገኘው ያደረገውን መድረክ የፈጠረው ባጫ ነበር። የቀድሞ ጀነራል ባጫ ደበሌ ቴዎድሮስን ከአብይ ጋር ካገናኘው በኋላ መሬቱን አስመልሷል። መሬቱን መልሶ ያገኘው ደግሞ አምስት ሚሊዮን ብር ከፍሎ ነው ያሰሙን ጠቅላይ ሚኒስትሩ የሀገሪቱን ቢሊዮነሮች ገበታ ለሸገር ብሎ አምስት ሚሊዮን ብር የሚሰጠኝም ባለሀብት ራት ጋብዟለሁ እያለ የሚቀሰቀስበት ወቅት ነበር የቴዎድሮስ ብር የተከፈለው ለዚህ ቅስቀሳ ነው ቴዎድሮስ ብሩን ከፍሎ መሬቱን ወሰደ ይህ ሁሉ የሆነው በባጫ ነውና ቴዎድሮስ እንዲህ ሲል የጸለየ ይመስለኛል አቤቱ ባጫን የፈጠርክ ማፀን መንታ መንታ ውለድ ባጫም ይብዛ ይባዛ። ባጫ ከዚህ ደላላነት ወጥቶ ነው ወደ ጦር መሪነት የገባው። አሁን ደግሞ አምባሳደር ሆኗል። ባጫ ምናልባትም ከፈጸመው የሙስናና የጦር ወንጀል ለማምለጥ እድል ያገኘበት የሕይወቱ የመጨረሻ ሹመት ሳይሆን አይቀርም። ይህን ጽሑፍ ጽፌ ከጨሩስ ከወራት በኋላ ደግሞ እንዲህ ሆነ። የኬንያ መንግሥት ባጫ ደበሌን አልቀበልም አለው። ደም አፋሳሽ በሆነ ውጊያ ላይ የተሳተፈና ምናልባትም በወንጀል ሊጠየቅ የሚችል ሰው ስለሆነ የሹመት ደብዳቤውን አልቀበልም ብሎ የኬንያ ፕሬዚደንት ኡሁሩ ኬንያታ እምቢ አለው። ባጫ የኬንያውን ስቴት ሃውስ ደጅጠና ነገር ግን ሰሚ አልነበረውም። የኢትዮጵያ የውጭ ጉዳይ ሚኒስትር የኬንያ አቻውን ተማጸነ። አለቃችን እምቢ አሉ ባጫን አልወደዱትም ተባለ። ባጫ መረረው። ናይሮቢ ሰለቸው። ወደ አዲስ አበባ ለመመለስ ወደ አውሮፕላን ጣቢያ ሄደ። የኢትዮጵያ የውጭ ጉዳይ ሚኒስትር ግን መጎትጎቱን አላቆመም። ባጫ ወደ አውሮፕላን ጣቢያ እየሄደ በነበረበት ሰዓት የሚኒስትሩ አንድ ከፍተኛ ባለሥልጣን ወደ ኬንያ አቻው እየደወለ ነበር። ከኬንያ በኩል ያለው ባለሥልጣን የመጨረሻ ዕድሉን ለመሞከር ወደ እሁሩ ኬንያታ ቢሮ አመራ። የኬንያው ከፍተኛ ሹም ወደ ስቴት ሃውስ ሲሄድ ፕሬዚደንት እሁሩን ሰክሮ አገኘው። ከምሥራቅ አፍሪካ አልኮል አፍቃሪ መሪዎች አንዱ የነበረው እሁሩ ኬንያታ የባጫን የሹመት ደብዳቤ በአልኮል ታግዞ ተቀበለ። ከቀልቡ በራቀ ሁኔታ ውስጥ ሆኖ አልኮል በተጫጫነው አንደበት እየተናገረ ባጫን በናይሮቢ የሚገኘውንና በግዙፍነቱ የሚታወቀውን የኢትዮጵያን ኤምባሲ በአምባሳደርነት እንዲገባበት አቀደ። ባጫም ይህን ሲሰማ ከአውሮፕላን ጣቢያ ተመልሶ ወደ ስቴት ሃውስ አመራ። ጥር 18 ተሾሞ ሐምሌ 30 2014 ዓ.ም ከሰባት ወራት በኋላ አምባሳደርነቱ በኬንያ መንግሥት ተቀባይነት አገኘ። ምስጋና ኡሁሩ ኬንያታን ላደነዘዘው አልኮል ይሁንና ያየሰው ሽመልስ ይቀጥላል። አበቃው።